ኢትዮጵያ ያለፉት ዘመናት ስልጣኔዋ የራሷን ብሔራዊ ጥቅም ከማስከበር ባለፈ በዓለም ስልጣኔና እድገት ላይ ከፍተኛ ድርሻ እንዲኖራት አስችሏታል። ይህ ሀያልነቷ በነበረችበት የስልጣኔ ማማ ቀጥሎ እድገቷን በዛ ልክ ማስኬድ አልቻለችም። ይህም ይላሉ በዲላ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህር ዶክተር ተመስገነ ንጉሥና የሥነ ምግባርና የሥነ ዜጋ መምህር መሳይ ፍቅሩ በውስጥና በውጭ በነበረባት ከፍተኛ ተጽዕኖ እንዲገታ ሆኗል። ፓርታይት አግሪመንት ብለው አውሮፓውያን በተለይ ፈረንሳይ፣ ጣሊያንና እንግሊዝ ኢትዮጵያን በፍላጎታቸው መሰረት ለመቆጣጠር ብዙ ፈተና አድርገዋል ማለት ነው። ስለዚህ የውጭ ፈተና አለ አንዱ፣ ሁለተኛው ደግሞ የእርስ በርስ ግጭት አለ። በተለይ የመካከለኛው ዘመን የዘመነ መሳፍንት ጋር ተያይዞ የነበረው የውስጥ ችግር አለ እና እነዚህ እያደጉ ነው የመጡት። በአለም አቀፍ ጉዳዮች ላይ ጥቅማችንን ለማስከበር ብዙ ርቀት የሄድን ነበርን እና ከጊዜ በኋላ ግን በውስጥ ጉዳዮች ከመጠን በላይ መወጠርና አለም አቀፍ ጥቅሞቻችንን አካባቢያዊ ጥቅሞቻችንን ለማስከበር ሲያዳግተን ይታያል። ይሄ ደግሞ የውስጥ መከፋፈሉ ያመጣው ነው። በኢትዮጵያ በተለያዩ ዘመናት ውስጥ የሚፈጠሩ የውስጥ ግጭቶች የኢትዮጵያን ብልጽግና ለማይሹ ሀገራት ጥሩ እድል መፍጠሩ ነው ምሁራኑ የሚገልጹ ይህ ተጽዕኖ ደግሞ በኢትዮጵያ ቀጠናዊና አለም አቀፋዊ ብሔራዊ ጥቅሞች ላይ ከፍተኛ ጉዳት አድርሷል ነው የሚሉ በአባይ ላይ እየደረሰብን ያለው ፈተና ይታወቃል። በወደብ ጉዳይ በባህር አክሰስ ቱ ሲ የሚባለው ጉዳይ ላይ የሚመጣብን ፈተና ይታወቃል። ይህ መመከት የምንችለው የራሳችን አንድነት መጠበቅ ስንችል ነው። የውስጥ አንድነት፣ የውስጥ ስምምነት መጠበቅ ልዩነትና አንድነትን አጣጥሞ መሄድ ስንችል ያን ሰክሰስፉሊ ዲፌንድ ማድረግ እንችላለን። ታዲያ በታሪክ የነበረው ተጽዕኖ በዚህ ዘመንም ቀጥሎ ተጽዕኖ ለኢትዮጵያ ህልውና እንኳ አስፈላጊ በሆኑ ብሔራዊ ጥቅሞቿ ላይ ከፍተኛ ጫና እያሳደረ እንደሚገኝ ምሁራኑ ይገልጻሉ። የኢትዮጵያን ቀደምት ዘመናት ሀያልነት ለማደናቀፍ ሲያሴሩ የነበሩ ሀገራት ዛሬም የውስጥ አንድነት ችግሮቻችንን አይተው አልተኙምና ና ብለዋል። ህዝብ ከጀርባው ያለ መንግስት በአለም አቀፉ ደረጃም የመደራደር አቅሙ የማስወሰን አቅሙ ጠንካራ ነው የሚሆን የተከፋፈለ ህዝብ ያለው መንግስት በጠረጴዛ ዙሪያ በዓለም አቀፍ ደረጃም ተሰሚነቱ ይቀንሳል። ምክንያቱም እነዛ የሚደራደረው አካላት የራሳቸውን ፍላጎት መንግስት ካልተቀበለ የራሱን ህዝብ ተጠቅሞ መንግስትን ማጥቃት እንደሚችሉ ወይም ደግሞ መንግስትን ማዳቅም እንደሚችሉ ይረዳሉ። ታዲያ ኢትዮጵያውያን በተለያዩ ምክንያቶች እርስ በርስ መጋጨታችን የኢትዮጵያን እድገትና ብልጽግና ለማይሹ ሀገራት ጥሩ እድል ፈጥሮ እነሱ እጃቸውን አርዝመው እኛን እያባሉ ሲበለጽጉ እኛ ወደ ኋላ እንድንቀር ሆኗል ነው የሚሉ ኢትዮጵያውያን የሀገራችንን ሀያልነት ለመመለስና ዘላቂ ኢኮኖሚያን ለመገንባት የውስጥ ችግሮቻችንን በሚገባ መፍታት ይኖርብናል ሲሉ ይናገራሉ። ሀገራዊ ትስስር ያስፈልጋል። ኢንቴግሬሽን ሪጅኖች እርስ በእርስ በመተማመን በመደጋገፍ አንዱ ክልል ለኔ መኖር ወሳኝ ነው ብሎ ማመን አለበት እንጂ እንደ ትሬት መቁጠር የለበትም። ያ ሲሆን ሪጅናል ኢንቴግሬሽን ሲኖር ሪጅናል ኢንቴግሬሽን ሲኖር፣ ደግሞ በዚህ በኮንቲኔንታል ኢንቴግሬሽን፣ በአጠቃላይ በአፍሪካ ቀንድ ላይ ትልቅ ኢንቴግሬሽን ይፈጠራል ማለት ነው። ጠንካራ ህዝብ ካለ ግን ከመንግስት ጀርባ በብሔራዊ ጥቅም ማይደራደር፣ ከመንግስት ጀርባ ያለ ህዝብን ማሰለፍ ከቻለ ግን በጠረጴዛ ዙሪያ በአለም አቀፍ ደረጃ ላይ ተሰሚነቱን ፍላጎቱን፣ የማስረጽ መንግስታት እንዲቀበሉ፣ ሌሎች አካላት ድርጅቶች እንዲቀበሉ የማድረግ ተጽዕኖ የመፍጠር ሎቢ የማድረግ ዲፕሎማቲካሊም ፓወርፉል የመሆን አቅም ይኖረዋል። ኢትዮጵያውያን እርስ በርስ ያሉብን ችግሮች የማይፈቱ አይደሉም ይላሉ የግሎባል ፒስ ባንክ ሀሳብ አፍላቂና ስራ አስኪያጅ አቶ አቤኔዘር አየለን የሀገራችንን ቀጠናዊና ዓለም አቀፋዊ ብሔራዊ ጥቅሞች ለማስከበር እሴቶቻችንን በመጠቀም የውስጥ ችግሮቻችንን መፍታት ይጠበቅብናል ብሏል። ልክ ህዳሴ ግንባታ ሲገነባ እያንዳንዱ ሰው ከኪሱ ገንዘቡን፣ ከብቱን፣ የሚሸጠው ዶሮውን የሚሸጠው ሁሉ ነገር አድርጎ ትልቅ ግንባታ ገንብተዋል እና አሁን ያለን ችግር ከዛ ግንባታ የበለጠ አይደለም እና ችግሮቻችን ለመፍታት ሁላችንም ሀሳቦቻችን የሰላም ሀሳብ አዋተን የውስጥ ችግሮቻችን ፈተን ለውጭ ጥቅሞቻችን አንድ ላይ ብንነሳ ልናስጠብቀው ማንችለው ጥቅም እና መብትም ስለሌለ ሁላችን መተባበር መቻል አለብን። የኢትዮጵያን ቀጠናዊና ዓለም አቀፋዊ ብሔራዊ ጥቅሞች ለማስከበር መንግስት ሀገራዊ መግባባት ላይ በትኩረት መስራት እንደሚጠበቅበት ምሁራኑ ያስገነዝባሉ። በኢትዮጵያውያን ዘንድ ሀገራዊ መግባባት መፈጠሩ ለቀጠናው ዘላቂ ሰላምም ከፍተኛ አስተዋጽኦ ያበረክታል ብለዋል። በኢትዮጵያ መንግስትና በኢትዮጵያውያን ዘንድ ይህን ማሳካት ከተቻለ በቀላሉ የኢትዮጵያን ቀጠናዊም ሆነ ዓለም አቀፋዊ ብሔራዊ ጥቅሞች ማስከበር ይቻላልና ሲሉ ተናግረዋል።